መርሃባ ይህ ጥያቄ ለእነሱ ነው እንጂ መቅረብ ያለበት ለእኔ አይደለም። ሰባት ቦታ ላይ አሁን እሱ እንደሚለው ራሱን ሰውና የሰው ልጅ ብሎ ከጠራ ለምን አንድ ቦታ እኔ አምላክ ነኝ ብሎ አይናገርም ስንላቸው ተናግሯል እኮ ቀጥታ ባይናገርም ስለ እኔ ብነግራችሁ አታምኑኝም ብለዋል። ይሄ ነው ማስረጃው። ማስረጃው ይሄ ከሆነ አንደኛ ስለ ራሱ ማንነት ሰዎች ስለማያምኑት መናገር ካልፈለገ አልተናገረም ማለት ነው፣ እንደ ራሱ እንደ ንግግሩ። ሁለተኛ ካልተናገረ ካላስተማረ እሱ ባልተናገረው ነገር ላይ እኛ እምነት መገንባት ያስጠይቀናል ነው። ሶስተኛ ለምን ራሱ መደበቅ ፈለገ? ሌላው አመነም አላመነም ማንነቱን መግለጽ ነው ያለበት። አላህ በቁርአኑ ኢንኒ አናላሁ ላኢላሀ ኢላ አነ ብለዋል። እኔ አላህ ነኝ ከኔ በቀር ሌላ አምላክ የለም ነው። ከዛ በኋላ ሺብለህ ማመን አለማመን ያንተ ድርሻ ነው። ስለዚህ ስለማታምኑኝ አልነግራችሁም ምን ማለት ነው ታዲያ ይሄ ትርጉም አልባ ነው ለማንኛውም ነብይ ነኝ ብሏል አይደለም እንደ ስላመኑ ነው እንዴ ነብይ ነኝ ስላላመኑት ያላመኑ አሉ ስለማታምኑ ነው የሚለው አይሰራም ነው ባጭሩ ጠይቅ ግድ ነው በብሎ ኪዳንና በብሎ ኪዳንና በአዲስ ኪዳን የነብያችን ስለላ ስለም የሚመጡትን ትንቢት የተናገረው

ከኔ በኋላ ስሙ አህመድ ተብሎ የሚጠራ መልእክተኛ እንደምመጣ እንደሚመጣ አበስራለሁ አለ። እንዲህ ብሎ የተናገረበትን ወንጌል ላይ ስንፈልገው አጣ ነው። ቁርአኑ ሳይሆን ስህተቱ ወንጌሉ ተበርዟል። የሰው እጅ ገብቷል። በወስፍ በባህሪ ከሆነ ግን አመላካቾች አሉ።